ሲአይኤ እና ቅዱሳን ሰላዮቹ ሲአይኤ በሃይማኖት ሽፋን የተደራጁ ልዑኮችን ለስለላ የማሰማራት ታሪኩ ከምስረታው ጀምሮ አብሮት የቆየ ነው። እንደውም ከሲአይኤ ምስረታ በፊት የደህንነት ተግባር ያከናውን በነበረው የአሜሪካ ስትራቴጂክ መስሪያ ቤት ጭምር ይህንኑ ሃይማኖት ልብስ የስለላ ዘዴ አገልግሎት ላይ ያውል እንደነበር ጭምር መረጃዎች ያሳያሉ። ዊልያም ኤዲ ቁልፉ የሲአይኤ ሰውና መስራች ለዚህ አይነተኛ ባለታሪክ ነው። ሊባኖሳዊ ተወላጅ ነው። ከአሜሪካና ካይሮ ዩኒቨርሲቲዎች እስከ ፒኤችዲ ድረስ ተምረዋል። የትውልድ አገሩ መካከለኛው ምስራቅ መሆኑና የአረበኛ ቋንቋ ችሎታ ያለው መሆኑን ከግምት በማስገባት በሰሜን አፍሪካና መካከለኛው ምስራቅ በነበሩ ተልኮዎች ላይ በደንብ እንዲያገለግል ሆነዋል። በሁለተኛ ዓለም ጦርነት በ1942 ላይ ወደ ሞሮኮ የተላከ ሲሆን ለሙስሊሙ ማህበረሰብ ካቶሊክን ያስተምር ነበር። ለሲአይኤ የስለላ ስራው ወቅት በሚያጋ በሚጋጥሙት ስጋቶች ላይም የግድያ እርምጃን እንዳማራጭ ይጠቀም ነበር። ማህበረሰቡ ባልገመተው መንገድ ግድያዎችን ፈጽሞ አብሮ ይጸልይና ፍትሐትም ያደርግ ነበር። መንፈሳዊ በሆነው የሲአይኤ የስለላ ተልእኮ በተለይም በሁለተኛው ዓለም ጦርነት ወቅት በስፋት ሰርተውበታል። አለን ዱሌስ ከአሜሪካ ስትራቴጂክ ተቋም ጀምሮ በሲአይኤ ከተተካም በኋላ በዚሁ ዘዴ ሰፊ አገልግሎት ሰጥቷል። በተለይ በህንዱ የካንዳንኩላም የኒውክለር ጣቢያ አመፅ እንዲቀሰቀስ ያደረገበት ተልእኮ ተጠቃሽ ነው። የኒውክለር ጣቢያው በሩሲያ እየተገነባ የነበር ነው። ይህንን ለማስተጓጎልም የአካባቢው ማህበረሰብ የኒውክለር ጣቢያውን ተቃውሞ እንዲነሳ ሆነዋል። ይህ የተደረገውም በዚሁ በሲያየ ሰው መሪነት ነበር። ከ2012 ወዲህ የህንድ አንድ ሚኒስትር ላመፁ የእርዳታ ድርጅቶችና ሲያየን ተጠያቂ አድርገውታል። የሩሲያ መንግስትን በተመሳሳይ ብጥብጡ በሲያየ መቀነባበሩን ገልጸዋል። በ1975 ግድማም የአሜሪካ ሴናተሮች ጉዳዩ እንደርሰውበት የህግ ጥሰት መሆኑን በመግለጽ ክስ ሁሉ ተመስርቶም ነበር። ከተከሳሽ ሰላዮች ኤዲ አንዱ ነበር። የሲአይኤ አመራር ሲሆን በሚሰማራበት ሀገር ለሚያደራጃቸው አባላቱ በአመት እስከ 11000 ዶላር ስለመክፈሉ የወቅቱ ምርመራዎች ይፋ አድርገው ነበር። ዊኪሊክስም ከጊዜያት በኋላ ይህንን ሀቅ ማውጣቱ ይታወሳል። አሜሪካም ለሲአይኤ ግልጋሎት የሚሰጡ ቅዱሳን ሰላዮችን ለመላክ ያልተቀደሰ ፕሮጀክት እንደምታከናውን ለመጠቆም ይችን በጨረፍ ታጋረዋችሁ እንጂ። በዚህ ዙሪያ እጅግ በጣም ብዙ ድርሳናት ይገኛሉ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት ማድረግ እንዳይረሳ። ሰላም።